ሰላም ተመልካቾቼ እንደምን አላችሁ? ዛሬ ደግሞ የቀን ውሎዬን ክፍል 2 ይዤላችሁ መጥቻለሁ። ሰብስክራይብ ማድረግ እንዳደረሱ አመሰግናለሁ። አንተ የሰላም እንደ ልቀስቅስህ ብዬ እኮ ነው። አረበሽኩህ? ማለ አረ አረበሽኝ። እንደውም የዛሬው ይሻላል። ሰው እንዴት ነው ይሄ ሁሉ ሰዓት የሚተኙ? ምንድነው የሚያጋድምን? አሁን እኮ ገና ከጠዋት አስራ ሁለት ሰዓት ነው። ይሁና፣ አሁን ተነስና እንጀራ ጋግር። እንዴ ምን ሆንክ? ትላንት አንድ መሶብ የጋገርኩትስ አለ እና እና ማ እሱን ድርቆሽ አደርገዋለሁ። አንድ መሶብ ሙሉ አዎ። እና ድጋሚ ልጋግር ነው። በዛው የሆነች የቆሸሸች ብርድ ልብሳለች ከጋገርክ በኋላ እሱን ታጥባለ። ምን? አዎ። ቆይ እንደዚህ ምሰራ ከሆነ ለምን አረብ ሀገር አልክኝም? እንደዛማ አይሆንም። እንዴት እዛ በጣም ነው ስራ የሚበዛብህ። ምን ምን ነው እዚያ 24 ሰዓት አለ ንደ የምፈገው እንዴት ትላንት ቆርቆሮ ጠብለሽ አይደል እንዴ? ቆርቆሮና ጥቤ ለሊ ዘጠኝ ሰዓት የተኛሁት አዎ። እሱማ ግን እኮ እዛ ስትሄድ መቆፈር ምናምን አለው። እዚህ አንቺ ከምታስለፊኝ እኮ እዛ ሄዶ መቆፈር ይሻላል። አረ አዎ፣ እዛ ከተሻለ ልብሶች እንዳለ ይዘውጣ። የት? አረብ ሀገር ነዋ። አረ ቆይ ምንም ቤቱ ጸድቷል እኮ። ለምንድነው በጫማ መገቢው? ምን አገባ ቤት ያደለ እንዴ እንዴ! ጭራሽ ምን አደረግኩ? የአሁኑ አስተያየት የሆነ ቤትሽ አይደለም አይነት እያልክ ነው ይመስሉ። አረ አይደለም። አሁን እሱን አስቀምጥና ና ካርድ ግዛለን። እሺ ባለ 50 ባለ 50 እሺ ወይኔ፣ ሰበርኩት። አንተ አሁን ምንም አይነት መልስ አልፈልግም። ምን ስትል የሰበርከው? ይሄን ምን ም ምነው? አይቼሻለሁ ማለት ስትሰብሪው። ካርዱን ስጠኝ ምን ብለህ ነው? ባለ ሀምሳ የገዛው? እንደ ባለ ሀምሳ እኮ ነው ግዛ ያልሽኝ። ማን እኔ? አንተ ልጅ፣ እኔ ስልክ መያዝ ከጀመርኩ ጀምሮ እንኳን ባለ ሀምሳ አይደለም ባለ ሀያ አምስት ስልክ ውስጥ ሞልቻ አውቃለሁ። እንደ ስልክ ስትይዥ እኮ ነው ያልተወለድኩም። እንዴት ነው የማውቀው? ለካ አልተፈጠርክም። እኔ ምንሽ ማየ ቲቪ ታይም፣ ለምን ስራ ጨረስክ? አው እሺ፣ ያጥና። አሁን ይኸው እኮ እያጠናው ነው። አሁን ጨርሻለሁ። አጠና? አዎ ጨርሻለሁ። ታይም፣ እንዳትተኛ። ለምን? እኔ ነኝ ምንተኛው። ተነስ ተነስ። ውይ ደከመኝ። ማይ አረ ማይ ምግብ እንብላ፣ እራበኝ። ከነጋኩ ምንም አልቀምስኩ። ማን ከለከለ? ብላ። ቢያንስ አስቤዛ ግዢ። ቤት ውስጥ እኮ ምንም ነገር የለም። አረ አዎ። ምን ነው? አይ፣ ምንም። እኔስ ከውጭ ስጋይን በልቼ መጥቻለሁ ለማለት ነው። እና እኔ ምን ልብላ? አፈ ሳልነግር ረስቼ እኮ እንቅልፍ አልወስዳለኝ እንዴ አሁን እኮ ከሌሊቱ ዘጠኝ ሰዓት ነው። ነገ አይደርስም አይደርስም። እሺ ምንድን ነው፣ ይህን ልብስ አላጠብክም እና ተነስ።